ውድና የተከበራችሁ ተመልካቾች፣ እንግዲህ ወደ ምንዛሬ ዋጋዎቹ ከመሄዳችን በፊት እዚህ ጋር የምትመለከቱት የአንድቴን ቤት በዚህ መንገድ እንግዲህ ፋ አድርገነዋል ማለት ነው። ማሻላ ተባረከላ አረፋ እየደረሰ ነው እንግዲህ እንሻላ ሁላችንም አላ በሰላም ያድርሰን። ለቤታችሁ ለቤተሰቦቻችሁ ሰርፕራይዝ ማድረግ ላሰባችሁ ደግሞ እንደዚህ የሚያማምሩ ስራዎችን ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። የቤት እቃዎች እንዲሁም ደግሞ እንደዚህ በቀላል ዋጋ የሚሰሩ ፈርሻዎች፣ አረቢያ መጅልሶችን ማዘዝ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ውድ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደተናችሁ ሁዲ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም፣ ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ ሜይ 23 2025 ወይንም ደግሞ ግንቦት 15 2017 ነው። የምንዛሬ ዋጋ ምን ይመስላል? እያንዳንዱ በዝርዝር የምናይ ነው የሚሆነው በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሄደ ምልክቷን በመጫን ቤተሰቡ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። በቀጥታ ወደ ምንዛሬ ዋጋዎች ስናሄድ እንግዲህ ከአንድ የአሜሪካን ዶላር የምንጀምር ይሆናል። በዛሬ ዕለት 157 ብር ከ88 ሳንቲም ነው በዛሬ ሲቀየር የዋለው ወይንም 100 ዶላር 15788 ብር በዛሬ ዕለት ሲቀየር ላል ውድ ተመልካቾች፣ እንግዲህ ቪዲዮውን እስከ ፍጻሜው ተመልከቱ። ላይክ ሳታደርጉ የምትመለከቱ ደግሞ ላይክ እያደረጋቸው ማለት ነው። አሪፍ አሪፍ ነገሮችን እያያችሁ የምንዛሬን ዋጋም የማሳውቃቸው ነው የሚሆነው ቤቶችን ጭምር የተለያዩ ነገሮችን ዝጋ እያያችው እንግዲህ ስኮት ላይት ምናምን አምፖል ለመገጣጠም እዚህ ቤት ላይ እንግዲህ እንደምትመለከቱት እየተበሳ ይገኛል ማለት ነው። ስኮት ላይቶችና ያምፖሎቹ እነዚህንም እያያችሁ ማለት ነው። ግን መንገዳችሁን ሌላ ወደ ኢሮ ስንሄድ አንድ ኢሮ 178 ብር ከ83 ሳንቲም ነው ሲቀየር የዋለው። እንዲሁም መቶ ኢሮ 17883 ብር በዛሬው ዕለት ሲቀየር ውሏል። ሌላው የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 191 ብር ከ78 ሳንቲም ሲቀየር ውሏል። እንዲሁም 100 የስዊስ ፍራንክ 19178 ብር በዛሬው ዕለት ሲመነዘር ውሏል። ሌላው የካናዳ ዶላር ነው። አንድ የካናዳ ዶላር 114 ብር ከ26 ሳንቲም ሲቀየር ውሏል። እንዲሁም 100 የካናዳ ዶላር 11426 ብር በዛሬው ዕለት ሲመነዘር ውሏል ማለት ነው። እንግዲህ ምንዛሬ እጅግ በጣም ነው የጨመረው ማለት ነው። ወደ አውስትራሊያን ዶላር ስንሄድ አንድ የአውስትራሊያን ዶላር መቶ አንድ ብር ከ80 ሳንቲም ሲቀየረላል። እንዲሁም መቶ የአውስትራሊያን ዶላር 10180 ብር ሲቀየረላል ማለት ነው። ሌላው ፓውንድ ነው። አንድ ፓውንድ 213 ብር ከ01 ሳንቲም ነው በዛሬው ሲቀየር የዋለው። እንዲሁም መቶ ፓውንድ 21301 ብር በዛሬው ዕለት ሲቀየር ወይም ሲመነዘሩ ሏል። እንግዲህ እንደሚታወቀው የኩዌት ዲናር ትልቅ ድርሻ ነው ወይም ትልቅ ትልቁን ብር የሚይዘው የኩዌት ዲናር ነው። አንድ የኩዌት ዲናር 514 ብር ከ88 ሳንቲም ሲቀየር ውሏል። እንዲሁም 100 የኩዌት ዲናር 51488 ብር በዛሬው ዕለት ሲቀየር ውሏል። ሌላው የዲርሃም ነው። አንድ ዲርሃም 43 ብር ነው እንግዲህ በዛሬው ዕለት ሲቀየር የዋለው። እንዲሁም 100 ዲርሃም 4300 ብር በዛሬ ዕለት ሲቀየር ሏል። ሌላው የሳዑዲ ሪያል ነው። አንድ የሳዑዲ ሪያል 42 ብር ከ09 ሳንቲም ሲቀየር ሏል። እንዲሁም መቶ የሳዑዲ ሪያል 4209 ብር ሲቀየር ሏል ማለት ነው። ውድ ተመልካቾች እንግዲህ አሁንም አብራችሁ ይቆዩ። የምንዛሬ ዋጋዎች አሁንም እየቀጠሉ ነው የሚሆነው። ቪዲዮ ላይ ከማድረጋችን አትርሱ። በቀጣይ የሚሆነው እንግዲህ የኳተር ሪያል ነው። አንድ የኳተር ሪያል 157 ብር ከ91 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የኳተር ሪያል 15791 ብር በዛሬው ዕለት ሲመነዘር ወይም ሲቀየር ውሏል። ሌላው የኦማን ሪያል ነው አንድ የኦማን ሪያል 410 ብር ከ45 ሳንቲም ሲቀየሩሏል። እንዲሁም መቶ የኦማን ሪያል 41045 ብር ሲቀየሩሏል ማለት ነው። ሌላው የጆርዳን ዲናር ነው። አንድ የጆርዳን ዲናር 222 ብር ከ91 ሳንቲም ሲቀየሩሏል። እንዲሁም መቶ የጆርዳን ዲናር 22291 ብር በዛሬው ዕለት ሲቀየሩ ወይም ሲመነዘሩሏል ማለት ነው። እንግዲህ ወደ ተመልካቾች ይህ መረጃ ክሮም ላይ እንግዲህ አንድ ዌብሳይት አለ። ላይቭ ነው የሚሰራጨው ማለት ነው። ከዛ በመያዘው ወደ እናንተ የማቀርብላችሁ ማለት ነው። እናንተ ስ ያላችሁበት ሀገር በዚህ ምንዛሬ እየላካችሁ ነው ወይ ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ እንግዲህ የባህሬን ዲናር ነው። አንድ የባህሬን ዲናር 418 ብር ከ74 ሳንቲም ሲቀየር ውሏል ወይንም መቶ የባህሬን ዲናር 41874 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል። ሌላው የቱርክሽ ሊሬ ነው። አንድ የቱርክሽ ሊሬ አራት ብር ከ04 ሳንቲም ሲቀየር ውሏል። እንዲሁም መቶ የቱርክሽ ሊሬ 404 ብር ሲቀየር ውሏል ማለት ነው። ሌላው የኢጅፕት ፓውንድ ነው። አንድ የኢጅፕት ፓውንድ 3 ብር ከ16 ሳንቲም ሲቀየር ውሏል፣ ወይንም መቶ የኢጅፕት ፓውንድ 316 ብር በዛሬው ዕለት ሲቀየር ውሏል ማለት ነው። ሌላው እንግዲህ የየመን ሪያል ነው። አንድ የየመን ሪያል 0.64 ሳንቲም ነው ሲቀየር የዋለው፣ ወይም መቶ የየመን ሪያል 64 የኢትዮጵያ ብር ሲቀየር ወይም ሲመነዘር ውሏል። ውድ ተመልካቾች፣ የዛሬው እንግዲህ የምንዛሬ ወይም ሐዋላ ዋጋ አሁን እየጠቀስኩላችሁን ይመስላል ማለት ነው ውድ ተመልካቾች ውድ የተከበራችሁ ተመልካቾች እንግዲህ ለዛሬ አስኩላችሁ መረጃ ይህንን ይመስላል። ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ የዶ ምልክቷን በመጫን ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተለይ ይህን ቻናል ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ ብታደርጉ እጅግ በጣም ተጠቀሙበታላችሁ ማለት ነው። በዚህ ቻናል እንግዲህ ስለ ቤት ፊኒሺንግ ስናዎች ግድግዳቻ ፕላስቲክ ኮርኒስ፣ ጅፕሰም ኮርኒስ፣ እንዲሁም ደግሞ አቅማችን ለማይፈቅ ደግሞ መለስተኛ ኮርኒሶች እንደ ኬሻ ኮርኒስ፣ እንደ ጨርቅ ኮርኒስ በቀላል ዋጋ የምታሰሩባቸው መንገዶችን የምታገኙበት ቻናል ስለሆን ሰብስክራይብ ብታደርጉት እጅግ በጣም ትጠቀሙበታላችሁ። እንዲሁም ደግሞ የፈርኒቸር እቃዎች የቤት እቃዎችን ማሰራት ስታስቡም፣ እንዲሁም ዋጋዎቻቸው በየወቅቱ ወደ እናንተ የማደርስበት ነው። ስለዚህ ሰብስክራይብ ብታደርጉት ተጠቀሙበታላችሁ ቤትም ገና ሀ ብላችሁ ግድግዳውን ለማቆም እንደዚህ አይነት መረጃዎች የእንጨት ዋጋ የቆርቆሮ የሕንፃ መደብር ዋጋዎችን እለት በእለቱ ሲጨምር ጨምሯል፣ ሲቀንስ ደግሞ ቀንሷል። እያንዳንዱ እነዚህን ዋጋዎች ጭምር በዚህ ቻናል ላይ ማግኘት ትችላላችሁ ማለት ነው። ውድ የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ይህንን ይመስላል። በሌላ አሪፍ መረጃዎች እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱህ።